ሰላም ለአንተ ይሁን። ሰላም ላችሁ። እንዴ ናቸው? እግዚአብሔር ይመስገን። ኢየሱስ መንፈስ ቅዱስ ነው። ኢየሱስ መንፈስ ቅዱስ ነው። ግን ጥያቄ መጠየቅ ይቻላል? ከዛ ትጠይቀኛል። ግን ጥያቄ ነበረኝ ከታች እየሰማኝ ስለሆነ ቅድም ከልጁ ጋር ያወራችሁት ፖይንት ነበረና ርዕሱ ላይ እንቀጥል። ልጁ እኮ በአጋጣሚ ስለገባ ነው። ርዕሳችን ኢየሱስ መንፈስ ቅዱስ ነው ወይ የሚል ነው። በርዕሱ ላይ ታወራለህ ወይስ ከታች ትሆናለህ? ከሁለቱም ረጥ እኮ አይ እዚህ ጋማ የተለጠፈ ርዕስም የለም እኮ። ብራዘር ብራዘር፣ ትሰማለህ? ርዕሱ ነገርኩ እኮ ርዕሱ ኢየሱስ መንፈስ ቅዱስ ነው ወይ የሚል ነው። ስለዚህ በርዕሱ ላይ ትቀጥላለህ ወይስ ከታች ትሆናለህ? ኢየሱስማ መንፈስ ቅዱስ ብቻ አይደለም። መንፈስ ቅዱስ ነው ወይ? መንፈስ ቅዱስ ብቻ ነው? መንፈስ ቅዱስ ብቻ ነው ሳይሆን መንፈስ ቅዱስ ነው ወይ ነው ጥያቄ። እስኪ መጽሐፍ ቅዱስ ውስጥ ኢየሱስ መንፈስ ቅዱስ ነው የሚል አሳኝ ጥቅስ አውጣና ንገረኝ። ጥቅሱን እያወጣላለን ንገረኝ፣ እኔ ማጣ እችላለሁ። ተመለስ ተመለስ

ቦታውን ካላወቅ እንደዚህ የሚለው ብለህ ንገረን እና እኛ እናወጣላለን። ችግር የለውም። ጥቅሱን ካላወቅ ምዕራፍና ቁጥሩን ካላወቅ እንደዚህ የሚለው ጥቅስ ብለህ አስታውስና ንገረን። ከዛ ጥቅሱን አውጥተን አብረን እናነባለን። እንደገና ላስገባውን እንደዚህ ሲሆን ኖቲስ ያደርጋል። አሁን እየሰማንም አይደለም የሚሆነው። ገብተዋል፣ መውጣቱን አያውቅም እና እየሰማን ነው እንትን ሲል ኦፍላይን ሲሆን ሲናገር አንሰማውም እንጂ እሱ ይሰማናል። ከአፑ ሲወጣ ይሰማል ካልዘጋ ማለት። ብራዘር ጥቅሱን ንገረን። ምዕራፍና ቁጥሩን ካላስታወስክ ሀሳቡን ንገረን እና እኛን እናወጣለን። ክፍሉ ንገረን። እኔ እሺ፣ የምትፈልገውን ክፍል ንገረን፣ እኛ እናወጣለን። ቆይ ኢየሱስ ማለት ርዕሳቸው ኢየሱስ መንፈስ ቅዱስ ነው ነው አደል? አዎ እኮ ስንት ነገርኩ ወንድሜ እኮ ኢየሱስ መንፈስ ቅዱስ ነው የሚል እኮ ብዙ ብዙ ማስረጃ አለ። ከዛ ማስረጃ ውስጥ አንዱ ለምሳሌ አንድ አንድ እና ሶስት በስሜ በሚሰበሰቡበት እኔ በዛ በመካከላቸው እገኛለሁ ይላል። እኔ ይላል ግን ኢየሱስ፣ ያ ማለት ኢየሱስ በመንፈሱ እኛ ማከል እገኛለሁ። ያ ኢየሱስ ያለን ምንድን ነው? እኔ ማለት በመካከላቸው እገኛለሁ ነው ያለው። ሶ ሌላ ቦታ ሌላ ቦታ ሳንሄድ በግልጽ ኢየሱስ መንፈስ ቅዱስ ነው ይላል። ታዲያ ተስ ወንድ ነው እኮ፣ በመካከላቸው እገኛለሁ አለ እኮ። ለምሳሌ አሁን ሌላ ቦታም፣ ቆይ ለምሳሌ የኢየሱስ በመካከላችን መገኘት ኢየሱስን መንፈስ ቅዱስ ያደርገዋል እኮ፣ መንፈስም ስለሆነ በእኛም አይከልም። ለምሳሌ ቆይ፣ እሱ ብቻ ሳይሆን ለምሳሌ አሁን ማቴዎስ 28 ላይ ያለ 28 ወይ 19 በአበወል በመስቅዱስ እያጠመቃቸው ደቀ መዛሙርትን ደቀ መዛሙርት አርጉ ካለ በኋላ እስከ ለም ድረስ ከእናንተ ጋር ነኝና ይላል አይደል? ጋር ነው ወይስ አይደለም? የሚል አይደለም፣ ጥያቄው ኢየሱስ ከእኛ ጋር የሆነው የሚል ጥቅስ ስ አምጣ ማስረጃ ምጣ። አሁን አንተ እያልከ ያለው ኢየሱስ ከኛ ጋር አለ፣ ስለዚህ ኢየሱስ መንፈስ ቅዱስ ነው የሚል ነው። በጣም ትልቅ ዝላይ ነው እየዘለልከ ያለው። ይህንን ሀሳብ ፍሪጅ የሚያደረግልህን ኢየሱስ ከኛ ጋር መንፈስ ቅዱስ ስለሆነ ነው የሚል ጥቅስ አምጣ። ስማኝ፣ ኢየሱስ እኮ በመንፈሱ ከእናንተ ጋር ይሆናል፣ በመንፈስ ከእናንተ ጋር ይሆናል አይደለም ያለን። እኔ ራሴ ከእናንተ ጋር ነኝ ስለዚህ ኢየሱስ ከኛ ጋር መሆኑ ኢየሱስን መንፈስ ቅዱስ ያደርገዋል የሚል የሚል ጥቅስ በሚሰበሰቡበት እኔ በእናንተ መሀል እገኛለሁ ነው ያለው። ኢየሱስ ጥያቄን ሰምታል። ብራዘር ኢየሱስ በእኛ መካከል መገኘቱ ኢየሱስን መንፈስ ቅዱስ ያደርገዋል የሚል ጥቅስ አምጣ። እኮ እገኛለሁ ያለው ራሱ ነው እኮ። ለምሳሌ በአካል እንደዛ ካልክ እንደዛ ካልክ ይህንን ጥቅስ እንዴት ታየዋለ? ዮሐንስ 16 ከሰባት ጀምሮ እንደዚህ ይላል፣ አንብብልህ። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። ስለዚህ ኢየሱስ ክርስቶስ መንፈስ ቅዱስ ከሆነ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። ለምን አለ? ራሱን ነው የላከው እኮ ራሱን ላከው፣ ሌላውን ላከው አይደለም እኮ። አሁን ኢየሱስ መንፈስ ቅዱስ ነው እያልከ አይደል? እንደ እየተከራከረ ያለው ብራዘር፣ ኢየሱስ መንፈስ ቅዱስ ከሆነ፣ ራሱ መንፈስ ቅዱስ ከሆነ መንፈስ ቅዱስን እልክላችኋለሁ እንዴት ይላል? ራሱን ላከ ነው የምትለው? ኦኬ። አይ አንተ ማለት አሁን መረዳት ያለበት ኢየሱስ እኮ አሁን መንፈስ ቅዱስ ብቻ ነው ማለት አይደለም እ እኛ የምናምነው ኢየሱስ አብም ወልድም መንፈስ ቅዱስ ብቻ ነው ሳይሆን መንፈስ ቅዱስ ነው እኮ እኛ የምናምነው። መረዳት ያለበ እ አልተረዳይም እኮ ተረዳው። እኮ ተረድቼ ነው የምጠይቅህ። ኢየሱስ መንፈስ ቅዱስ ኢየሱስ አብም ወልድም መንፈስ ቅዱስም ነው ነው የምትሉት አይደል? ከዚህ ውጭ ሌላ ነገር ትላላችሁ እኮ ልክ ነ ነው ስለዚህ አብም ወልድም መንፈስ ቅዱስም ከሆነ ያው መንፈስ ቅዱስ ራሱ ኢየሱስ ነው ማለት ነው መንፈስ ቅዱስ ከሆነ ደግሞ መንፈስ ቅዱስን እልክላችኋለሁ ሊል አይችልም ምክንያቱም ራሱን አይልክማ ይላል በእኛ አባባል ስለማይቻል እሱ አይችልም ማለት አይደለም እኮ ስለዚህ ኢየሱስ መንፈስ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ብሎ ሲል እኔ ካልሄድኩ እኔ ወደ እናንተ አልመጣም እያለ ነው በሰው ቋንቋ አይደል እየተናገረ ያለው ወዳጅ እኮ። ለምሳሌ መጽሐፍ ቅዱሳችን ውስጥ ኢየሱስ እኮ ከሄደ በኋላ ካረገ በኋላ እነሱ ሐዋርያት ማለት ነው የኢየሱስ ተከታዮች ቤት ዘግቶ እየጸለዩበት ባለበት ገብቶ አላ አይደል? ኢየሱስ መጥቶ ሳይከፈት ማለት ነው እንደተዘጋየ አለ እሱ እሱ ብቻ ማለት እሱ ብቻ አይደለም። ብዙ ቦታ ለምሳሌ ኢየሱስ ሲሰወር ነበር አይደለም? ለምሳሌ። እና ያ ማለት እኮ ኢየሱስ እሱም ከትንሣኤ በፊትም አድርጓል። በውሃ ላይ ተራምደዋል፣ ከአይሁዶች መካከል ተሰውሯል፣ ብዙ ታምራትን አድርጓል። መንፈስ ቅዱስ ነው ያሰኘውም እሱ አይደለም? ለምሳሌ። ስለዚህ አሁን ማስረጃ አድርጉ ወንድሜ። ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን እልክላችኋለሁ ያለበት፣ ስለዚህ ራሴን እልክ አለው እያለ አይደለም። ቋንቋ የሚያስረዳን ይሄንን ነው። ለምሳሌ እንደው ይህንን የሚያፈርስ ግልጽ ጥቅሳለኝ ኢየሱስ ራሱ መንፈስ ቅዱስ ነው የሚል ምትል ከሆነ መጽሐፉን ጥቀስ። ጊዜያችንን ያተባል። ማስረጃ ከሌለ የለኝም በል ማስረጃ ማየ ብዙ ነገርኩህ እኮ ለምሳሌ ኢየሱስ አሁን ሌላ ቦታ እራሱ ለምሳሌ ኢየሱስ ከሞት ከተነሳ በኋላ ወደ ኤሚያውስ የሚሄዱት ጋር እየሄደ ቤታቸው ገባ ከዛ እንትኑ ቀረበ አይደል ከዛ ሱን ባርኮ አይናቸው ከተከፈተ በኋላ ተሰወረባቸው ላለ ከዛ ወጥቶ ሄደ ለምሳሌ ኢየሱስ መሰወሩ መንፈስ ቅዱስ ያደርገዋል ። ኢየሱስ እኮ ኢየሱስ ወልድ ብቻ አይደለም። አንተ እንደምታምነው ወልድ ብቻ ከሆነ ስጋና ሰው መሰወር አይችልም። ኖርማል ሰው ብቻ ወልድ ብቻ እናንተ ከሆነ መሰወር አይችልም። በፍጹም ኢየሱስ ወልድ እግዚአብሔር ከሰወረው መሰወር ይችላል። መሰወር አይችልም አትበል። ሲጀመር ኢየሱስ ክርስቶስ መሰወር ኢየሱስን መንፈስ ቅዱስ ያደርገዋል የሚል ማስረጃ አምጣ። ዝም ብለህ እንኳ አንተ አሁን የማይገናኝ ነገር እየቀጣጠልክ ጃምፕ እያደረግህ ነው። ይኸውልህ መንፈስ ቅዱስ የሚባል አለ፣ ኢየሱስ የሚባል አለ። ኢየሱስ የሆነ ነገር ሆነ፣ ዜርፎር ኢየሱስ መንፈስ ቅዱስ ነው እያልክ ነው። አገናኝ ሀሳብ አምጣ። ኢየሱስ መንፈስ ቅዱስ መሆኑን የሚያሳይ አገናኝ ሀሳብ አምጣ። ጥቅስ ከመጽሐፍ ቅዱስ አምጣ። የራስን ሎጂክ አትስራ። የራስህ ሎጂክ አይደለም እኮ አዳምጥ። አንተ ጥቅስ ማምጣት አልቻልክም፣ ዝም ብለህ ሌላ ወሬ እያወራ ነው። ምን አንተ ተነው ያልተቀበልኩ የጠየቅኩን ጥያቄ እየመለስክ አይደለም። ብትወዱኝ ትዕዛዜን ጠብቁ ይላል ጌታ ኢየሱስ። እኔም አብን እለምናለሁ ስለዚህ ኢየሱስ ራሱ አብ ነው ካልክ አብን እለምናለሁ እንዴት ይላል ራሱን ይለምናል እያልክ ነው ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል ኢየሱስ ራሱ አብም ወልድም መንፈስ ቅዱስም ከሆነ ራሱን ለራሱ በራሱ እንደዚህ እያለ ነው እያልክ ነው መንፈስ ቅዱስም ለምን ሌላ ብሎ ገለጸው እኮ ክርስቶስ ሁሉ በሁሉ ነው ይላል እኮ መጽሐፍ ቅዱስ፣ ሮም ውስጥ ክርስቶስ ሁሉ በሁሉ ነው። ከአውዱ ውጪ አትጥቀስ መጽሐፉን። ብራዘር፣ መንፈስ ቅዱስ ነው አብ ነው ማለት አይደለም። እሱ ጥቅስ ሁሉም ነው በሁሉም ነው ማለት የቤተ ክርስቲያን ራስ ስለሆነ ሁሉን የሚጠቀልል ሁሉም በእርሱ ውስጥ የሆነ ማለት እንጂ አብም ወልድም መንፈስ ቅዱስም ነው ማለት አይደለም። ጥቅስ ከአውዱ አትጥቀስ። እዚህ ቦታ ጌታ ኢየሱስ ምን አለ? ምን አለ ጌታ ኢየሱስ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ማን አብ እርሱም ዓለም የማያውቀውና የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው እርሱ እያለ ነው ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ይላል ሌላ ቦታ ላይ ደግሞ 145 ላይ ከእናንተ ጋር ስኖር ይህን ነግሬያችኋለሁ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል ይላል። ስለዚህ ራሱ ነው ይሄን ሁሉ እያለ ያለው፣ ስለ ራሱ ነው። ምን ሆነ ነው ወንድ? አሁን ትሰማኛለሽ? ቢያንስ አሁን የምትሰማኝ ከሆነ ጥቅስ ጥቀስ። ይሄን ደግሞ አስተባ፣ ይሄን አብራራ። አሁን የጠቀስኩትን አብ ጥቅስ መጥቀስ አልቻልክም። ሲጀመር ኢየሱስ መንፈስ ቅዱስ ነው የሚል ጥቅስ የለም መጽሐፍ ቅዱስ ውስጥ። አሁን የጠቀስኳቸውን ጥቅሶች አብራራ። ኢየሱስ ራሱ አልቻልክም እያልክ ከሆነ አብን እለምናለሁ፣ ዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ለምንድነው ሌላ አጽናኝ ብሎ መንፈስ ቅዱስን የገለጸው? አብራራ እስኪ። ኦኬ፣ እሺ፣ መስማት ከቻልክ፣ እሺ፣ ስማኝ። እሺ፣ መሀል ላይ አትግባኝ። አብራራ፣ ይህን ጥቅስ አብራራ። መጽሐፍ ቅዱሱን የሚፈታልን መጽሐፍ ቅዱሱ ራሱ ነው፣ እኛ ወደምንፈልገው አይደለም፣ ወደ እኛ የሚመቸው አይደለም እንተረጉመ እና ለዘላለም ከእኛ ጋር ይሄም እዛ አሁን አንተ ያንበኮ ክላስ ላይ የሚያወራው ዘላለም ከእናንተ ጋር እንድኖር ያለው ዘላለም ከእኛ ጋር የሚኖረው እሱ ራሱ መሆኑን ነግሮናል። ቅድም ነግሬሃለሁ፣ ሁለትና ሶስት በስሜ በምትሰበሱበት በመካከላቸው እገኛለሁ ብሎ በእኛ መካከል የሚገኘው ኢየሱስ ክርስቶስ መሆኑን ራሱ አስረድቶናል። ያ ዘላለም ከእኛ ጋር የሚኖሩ ማለት ነው። መጽሐፍ ቅዱስን በመጽሐፍ ቅዱስ የምንፈታ ከሆነ ያ ዘላለም ከኛ ጋር እንዲኖር የተሰጠን እንድኖር አብን እንለምናለው፣ አብ ደግሞ ዘላለም ከእናንተ ጋር እንድኖር ይሰጣቸዋል ያለ ኢየሱስ ራሱ መሆኑን እኮ ነገረን እኮ ሶስትና ሁለት በምትሰቡበት በምትሰበሰቡበት በዛ በመካከላቸው እገኛለሁ ብሎናል። ለእኔ ያለኝ ማስረጃ ይህ ነው። መውሰድና ለመውሰድ ይህ ማስረጃ አይሆንም ወዳጄ። ጌታችን ኢየሱስ ክርስቶስ መንፈስ ቅዱስን እልክላችኋለሁ አለ። እርሱ ራሱ ደግሞ ከኛ ጋር ይሆናል። መንፈስ ቅዱስ ባለበት እሱም ስላለ ነው ሀሳቡ እንጂ ራሱ መንፈስ ቅዱስ ነው የሚል አይደለም። ራሱ መንፈስ ቅዱስ ቢሆን ሌላ አጽናኝ ባላለ ነበር። እሱ ራሱ ከሆነ እንዴት ሌላ ይለዋል? ብራዘር ዚህ አይነት የለም። አንድ ጥያቄ ልጠይቅሽ፣ ሁለቱም ነው አሁን ወይ ሁለቱም ነው ካልከኝ፣ ወይም ወልድም ራሱን ችሎ ከኛ ጋር ይኖራል ሌላ መንፈስ ቅዱስም መንፈስ ቅዱስ የሚባል ሌላ አካልም ደግሞ ከኛ ጋር ይኖራል ካልከኝ፣ እንደዛ ካልክ፣ እሱ ለምሳሌ ልጥቀስ። ዮሐንስ 14 23 ላይ እንደዚህ የሚል ጥቅስ አለ። ኢየሱስም መለሰ አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ይላል። ማን ነው ይህን ያለው? ኢየሱስ። ኢየሱስ መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል አባቴም ይወደዋል ወደ እርሱም እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ሲ ኢየሱስ ክርስቶስ አብም አብና ወልድ ነው እያለ ያለው ጥቅሱ እንጂ እንጂ አሁን እዚህ ቦታ እያለ እዚህ ቦታ የማይወራ አብና ወልድ ራሳቸው ችሎ በኛ ውስጥ ነው የሚኖሩት? ወይስ እንዴት ነው የተረዳው? ወደ እርሱ እንመጣለን በእርሱ ዘንድ መኖሪያ እናደርጋለን ይላል። ስንት ብዙ ቁጥር ነው ወይስ ነጠላ ቁጥር ነው? እዚህ ጋር እየተነገረ ያለው እናደርጋለን የሚለው ብዙ ቁጥር ብዙ ቁጥር ነው ማለት። ደግሞ ብዙ ቁጥር ከሆነ አንድ ራሱ ነው ማለት እንዴት ትችላለህ ብራዘር? ለምሳሌ አይ የኛ እኮ ለምሳሌ የኛ እንትን እምነቱ ምን መሰለ? ያው ለምሳሌ አንድ የምንለያየው እኮ አሁን ብዙ አካል እናንተ በአካል ነው የምትለያዩት፣ እኛ በአካል አንድ ነው ግን አሰራሩ ልዩ ልዩ ነው። በማን ነው? ጳውሎስም እንደነገረን እና በአሰራሩ ነው። አሰራር ናቸው እንደ ወደ አብና ውልድ አሰራር ናቸው፣ የአንድ አምላክ አሰራር ናቸው የሚል አምጣ። ከመጽሐፍ ቅዱስ አብና ወልድ አሰራር ናቸው የሚል አውጣ እኔ እያለ እኮ ነው ጌታ ኢየሱስ አባቴ እያለ እርሱ እያለ ነው። ብሮ ምን ሆነ ነው እኮ እኔ እርሱ የሚባል አሰራር አለ እንዴ? ማንነትን ገላጭ በሆነ ፕሮናውን የሚገለጽ አሰራር አለ እንዴ? አብና ወልድ እንዴት አሰራር ትላለ? እሱ የሚባለው ነገር ሁሉ አካል አለው ማለት አይደለም እኮ። ግን ፕሮናውን ብራዘር ሂ ፕሮናውን ሂ የሚባል አሰራር የለም። አ የሚባል አሰራር የለም ምንሆነ ነው ቢያንስ እኮ መረዳት ያለብን አብ ወልድና መንፈስ ቅዱስ አሰራር ናቸው የሚል ጥቅስ አምጣ ከመጽሐፍ ቅዱስ እንግዲህ ብዙ ነገር ተጠይቀ እያመጣ አይደለም አሰራር ናቸው ስለ እንደዛ አለ አይደለም የኔ ማለት የኔ ሀሳብ እንደዛ አለ ማለት ሳይሆን እሺ አሁን ምን ማለት ነው ታዲያ? ወል ግልጽ ጥቅስ ኢየሱስ ያለውን አነበብኩልን። ደግሜ ላንብብል። ኢየሱስም መለሰ አለውም፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴ የሚወደዋል ወደ እርሱም እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ይላል ጥቅሱ። ኢየሱስ የሚያሳየው አሰራርን ነው አልከኝ። አብና ወልድ አሰራር ናቸው ጌታ ኢየሱስ እኔና አባቴ ነው ያለው እንጂ አሰራር አላለም። ወይም አሰራሮች አላለ ከየት አንጥተ ነው? ምን ሆነው እኮ አብና ወልድ ማለት እኮ ያን የኢየሱስ እኮ ሁለት መገለጫ ናቸው ማለት ኢየሱስ አምላክም ሰውም ነው። ሰው ብቻ አይደለም፣ አምላክም ነው። አብና ወልድ የኢየሱስ ሁለት መገለጫ ናቸው የሚል ጥቅስ አምጣ ከመጽሐፍ ቅዱስ። አይ ሁለት መገለጫ ናቸው። ስለ አምላክ ነው ኢየሱስ ኢየሱስ አይ ልጠይቅ እኮ ኢየሱስ ስራ አትናገራ አይደለም፣ ፈጥሪ አይደለም። ሰውም አምላክም ነው ብላችሁ ታምናላችሁ አይደል? እናንተም መጽሐፍ ቅዱስ ውስጥ ስላለ እኮ በቃ እኛም እንደዛ ነው። ኢየሱስ ሰውም አምላክም ነው። አሁን የእናንተ ሌላ አምላክም አለ ብላችሁ ስለምታምነው እንጂ ከዛ ውጭም አምላክ አለ ብላችሁ ስለምታምነው እንጂ ኢየሱስ ሰውና አምላክ ሲሆን ሁለት ማንነቶች አልሆነም፣ ብራዘር፣ ሁለት እኔዎች አልሆነም፣ ወይም ሁለት ኢየሱሶች አልሆነም። እዚህ ቦታ ላይ እያለ ያለው እኔና አባቴ ነው እኔ የሚል አንድ ማንነት አለ። አባቱን ደግሞ አባቴ ብሎ ይጠራል። ሁለት ኢየሱሶች አይደሉም። እዚህ ጋር ያሉት ሁለት የስጋን ባህሪ በራሱ ላይ ማዕከሉ ሁለት ኢየሱሶች አላደረገውም። ስለዚህ በሁለትነት በዛ ሁኔታ በሁለትነት ሊናገር አይችልም። አንድ ማንነት ነው ያለው ስቲል ኦኬ፣ መናገር ይቻላል። መጽሐፍ ቅዱሱም ደግሞ ኢየሱስን ለሁለት አይከፍለውም፣ ሁለት ኢየሱሶች አያደርገውም። አንዱ ማንነት ነው ኢንካርኔት የሆነው በስጋ የተገለጠው፣ ኦኬ። ስለዚህ አሁን አሁን አንተ መነሻችንን አንርሳ፣ መነሻችንን አንርሳ። በመጽሐፍ ቅዱስ ውስጥ ኢየሱስ መንፈስ ቅዱስ የተባለበት ቦታ አለ ብለ የማይገናኙ ጥቅሶችን እየጠቀስክ ነበር። ስጠቅስ የነበረው ጥቅስ ምንድነው? ኢየሱስ ለዘላለም ከኛ ጋር ይኖራል የሚል ጥቅስ ነበር ስትጠቅስ የነበረው ኢየሱስ ከእኛ ጋር ለዘላለም መኖሩ መንፈስ ቅዱስ ያደርገዋል ወይ የሚል ጥያቄ ነው ያቀረብኩልህ። አብም ወልድም መንፈስ ቅዱስም ነው ብለህ ስለምታምን ይሄው እኔና አብ በእርሱ ዘንድ መኖሪያ እናደርጋለን ብሎ በብዙ ቁጥር የተናገረበትን አሳየው። ስለዚህ ኢየሱስ ክርስቶስ ከእኛ ጋር መሆኑ መልሶ አብ መልሶ ወልድ መልሶ መንፈስ ቅዱስ አያደርገውም። አንድ ማንነት ነው እሱ። አባቱ አለ፣ መንፈስ ቅዱስ አለ ለዚህ ከእኛ ጋር መኖሩ እነዚህ ሁለት ማንነቶች አያደርጉትም፣ ነው የኔ ነጥብ። ስለዚህ ፈረሰ ማለት ነው፣ ሳብ ፈረሰ። ሌላ ማስረጃ ካለ አምጣ። አንተ ፍልስፍና ልፈርስ ይችላል፣ በመጽሐፍ ቅዱስ ግን አይፈርስም። ይህ ፍልስፍና አንተ ከሆነ እየተፈላሰፍክ ያለው ኢየሱስ መንፈስ ቅዱስ ነው የሚል ቃል በሌለበት ሁኔታ አንድ ማስረጃ በል ጨምር። የተለመነ ነው። ቆይ አማን ታወራላችሁ። አንድ ልጨርስና ቆይ። እሺ፣ እስኪ አቅርብ እስኪ ማስረጃ ማቅረብ መጨረሻ ነው። ማስረጃ እንድታቀርብ እሺ። በዚህ እኮ ነው ቅድም ማውራም ለምሳ እንጂ። እሺ፣ ከእራስ የለም። ግን አሁን ያልኩት ማስረጃ ስሙኝ፣ በአይንስ ለመስማት ሞክሩ። እና የመጨረሻ ማስረጃ ያልኩት ለምሳሌ ማቴዎስ 28 19 ላይ ወደ ዓለም ሁሉ ሂዱ ካለ በኋላ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ያዘዛችሁን ሁሉ ያስተማራችሁ ደቀ መዛሙርት አድርጓል። በአብ ወልድ መንፈስ ቅዱስ ስም የአብ የወልድ መንፈስ ቅዱስ ስም ኢየሱስ መሆኑን ደግሞ ሐዋርያቶች መንፈስ ቅዱስ ከተቀበሉ በኋላ ሄዱ የዋን ማለት ሐዋርያት ሥራ ሁለት ሰላሳ ስምንት ላይ በኢየሱስ ስም ብሎ አጠመቁ። የአብ የወልድ መንፈስ ቅዱስ ስም ማን ነው? ኢየሱስ ነው ብሎ የእውነት መንፈስ ይወርዳል። የቱ ጋር ነው ያሉት? ጥቅሱን አምጣ። የቱ ጋር ነው የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው ብለው አጠመቁ ያልከውን፣ እንደዛ ብለው አጠመቁ የሚል እስኪ ጥቅሱን አምጣ። ትዛዝ አንደኛ ነገር ሐዋርያት በአብ በወልድ በመንፈስ ቅዱስ ስም አጥምቁ የሚለውን ትእዛዝ እንደ ጣሱ የሚያሳይ የመጽሐፍ ቅዱስ ክፍል የለም። አልጣሱ። ጥምቀት የተጠቀሰባቸው ቦታዎች ላይ ደግሞ ሐዋርያት አጠመቁ የሚል ጥቅስ የለም። ኦኬ። በኢየሱስ ስም አጠመቁ የሚል ጥቅስ የለም። ግድ የለም፣ ግድ የለም። አታሳየኝም። እስከ ዛሬ ድረስ በተሳሳተ መንገድ ስታነበው ስለኖርክ ነው። ጥቅስ አለ። አይ እናንተ ነው ተሳሳተ የሚል በኢየሱስ ስም አጠመቅ የሚል ጥቅስ አታሳየኝም። አይ እኮ ለምሳሌ የተወራው በፓሲቭ መንገድ ስለሆነ አሁን ድርጊትና ማለት ድርጊትና ማለት አንድ አድራጋ አለ። ስለ ድርጊት ከርዕስ ውጭ ነው። እሺ፣ ወደ ርዕስ ተመለስን። የተነሳ ነው የተነሳው። ዛሬ እየተወያያቸው ያላችሁት ርዕስ ኢየሱስ መንፈስ ቅዱስ ነው ወይ የሚል ነው። ኢየሱስ መንፈስ ቅዱስ ለመሆኑ ማስረጃ አምጣ ሲባል አንተ የማይገናኝ ነገር ነው ያወራው። አሁንም ኢየሱስ መንፈስ ቅዱስ ለመሆኑ ማስረጃ አምጣ ወደ እርሱ። አይ እንደዛ ከሆነ እናንተ ብዙ እንትን ሰውን ማለት የእናንተን እንትን ለመከላከል እንጂ ለመማማር አይመስለኝም። በቃ ወይ ከሌላ ሰው ጋር ያወሩ። ማስረጃ መንፈስ ቅዱስ ነው የሚለውን የሚያስረዳ ማስረጃ አምጣ ነው ፖይንቱ። ተመስገን ኢየሱስ መንፈስ ቅዱስ ለመሆኑ ማስረጃ ማምጣት ትችላለህ? ነገርኳቸው። ብዙ ቦታ ሁለት እና ሶስት በስሜ በምትሰበሰቡበት በመካከላቸው እገኛለሁ አለ ራሱ ኢየሱስ ክርስቶስ። ሌላ ፍልስፍና ሳትጨምር መውሰድ ነው በቃ። የራስን ፍላስፍ አልቃልክ መብትህ ነው፣ ውሰደው እንደፈለግከው። እዚህ ማስረጃ የለም ማለት ነው። ማስረጃ የለውም አታስጨንቁ። እንደዚህ በበቃኝ ሲወጣ